በስማአ ወወድ ወመንፈስ ቅዱስ አህዶ አምላክ አሜን። ዘለ ክብር ሀቅ ከተረግጣ ወድቃ እንድትዳፈን ሽጠዋት ጽድቅን ከርኩሰት ዓለም እንድትሰጥም ደፍቀዋት ክብርን ከውሸት ሸንጉ የፊጥኝ አስረው ወስደዋት ፍርድን በሐሳዊ ዳኛ ከሰው መስክረውባት ፍቅርን በወንበድ ይልክ ከእስር ጨምረዋት ቀጪውን አይቀጡ ቀጥተው የሰንበር ጌጥ አበጅተው አጥንት ቀጥቅጠው ፈልጠው ከብረቱ ዳገት ጎትተው የነውር ምራቃቸውን የነውር ሸፋኛቸው ላይ ተፍተው የብርሃን ገጽ ላይ የጥፋት ጥፊን ዘርግተው ገመና ሸፋኝ ግምጃ ላይ ለእርቃ ንጣ አውጥተው ለምረት የተዘጉ እጆችን በሁለት ወገን ወጥረው ለመልካም የሚራመዱ እግሮችን በአንድ አነባብረው ቸንክረው ከወንብድና ግራ ቀኝ እውነት መሀል ከተቱ። የድህነታቸው መሰረት አድን እያሉ ዘበቱ ከሕይወታቸው ጎን ላይ ስል ፍላጻን ከተቱ እምባ መስመር ሳተ እምባ መስመር ሳተ ከድኩማን ሰፈር ነፍ ተዘራበት ከመቃብር አፈር ከአርብ ስቅለቱ የፀሐይ መጨለም የጽልመት አባዜ በስጋ ሲታለም ነፍስ ተአምር ሰራ በአኀዜ ኵሉ ዓለም የመቃብር ደጃፍ በሞት ተደነቀ የዳ ደብዳቤ በፍቅር ተፋቀ ክፋት ተጎሰመ እንደ ነጋሪት ወግ በመስቀል ታረደ የቀራኒው በግ ከተሰበረው ሀቅ የሔዋን በደሏ የደከመ ስንኝ የተሳተ ቃሏ በችንካር ተፋቀ የሞት ዘመን ውሏ ከትእዛዝ ሸረት ከአዳም ጸበለስ ከእውነተኛ ቤት በጽድቅ እንዲመለስ የፍቅርን ጥያቄ በግርፋት ህመም ወልድ የተሰጣት መልስ ይህን ያህል ትትና ይህን ያህል ትግስት፣ ይህን ያህል ሰው ማፍቀር፣ ይህን ያህል ምሬት፣ ዝም አለ አማኑኤል በግፍ ለሚሰቅሉት። የኤሎሄ ድምፅ ሲሰማ ፀሐይ ነውርን ላታሳይ ጽልመት ተከናነበች። ምድር ማመን ተስኗት በትውልድ ድፍረት ራደች። በእናቴ ሲቃዋ እዥ ምድር ዳግም ታጠበች። ከነፍስ ዓለም የቶኑ እሳት ድንፋታ በማየ ንጉሥ ተገታ። ተመዘበረ ጽልመት ወልፍ ስቃይም ተፈታ። ኡና ቀረ ጥልቁ ዓለም የጥልቁ ገዢ ተመታ። የሳቱ ዘመን አበሳ በሳቱ ጌታ ተረታ። የጭንቅ ዓለም ተጋዘ ነጭ ሰልፈኛ በእልልታ። ከስጋ ሀገር ከጥቂት ሐቀኞች መሃል የመስቀሉን እውነት ኃይል ጣት አቆራኝተው ገነዙት አኀዜ ኩሉ ዓለምን ወደ መቃብር አጋዙት። ከእልፍ ጨካኞች መሃል የመስቀሉን እውነት ኃይል በድፍረት በትር የዘረጉ እውነትን በሐሰት መዝብረው በውስን አእምሮ እሳቤ የማይወሰን መቃብር ዘጉ። ይህን ያህል ትሕትና ይህን ያህል ትዕግስት ይህን ያህል ሰው ማፍቀር ይህን ያህል ምሕረት ዝም አለ አማኑኤል በግፍ ለሚገሉት አምላኬ ገደብ የሌለው ዝምታህን እንደ ድል ቆጠሩብህ። ወሰን አልባ ትዕግስትህ እንደ ሽንፈት ያሰቡብህ። ባይገባቸው እኮ ነው ባይረዱት በወጉ ዓለምን ሁሉ ልታድል ሙስና መቃብር ሽረ ለሰንበት እንድትነሳ ድንጋያን ከባለው የዘብዱ ይኸው ተነስቷል ይኸው ተነስቷል። ኢየሱስ ናዝራዊ ንጉሠ አይሁድ ትንሳኤን ገለጠ በዕለተ እሁድ። የዓለም ፋሲካ የዓለም ፋሲካ በአርብ ታረደ ለዘመን ግፍ አረር በሰንበት ተነሳ በነፃ ፈቃዱ ከመቃብር አፈር ይኸው ተነሳ ይኸው ተነሳ። እናንተ አንስቶች ኑ ተመልከቱ እንደውም ሂዱና የጌታን መነሳት ለደቀ መዛሙርቱ በደስታ አመልክቱ እናንተ እንስቶች ከስቅለቱ ታዛ አዝናችሁ የነበረ በክብር የገባ በፍቅር የወጣ ከተዘጋችው በር ክርስቶስ ተነስቷል ጥልቁን በመበዝበር ብላችሁ ንገሩ ብላችሁ ንገሩ ኑ ወደ ገሊላ ኑ ወደ ተራራው የትንሳኤው ክብር በሰንበት ነው ተራው ብላችሁ ንገሩ ብላችሁ አብስሩ ክርስቶስ ተነስቷል። ግንዝግኖ መቃብሩ የትውኑ እሳት ድንፋታ በባይ ንጉሥ ተገታ ተመዘበረ ጽልመቱ ውልፍ ስቃይም ተፈታ ኦና ቀረ ጥልቁ ዓለም የጥልቁ ገዢ ተረታ የእሳቱ ዘመን አበሳ በእሳቱ ገዢ ተረታ ከጭንቅ ዓለም ተጋዘ ነጭ ሰልፈኛ በእልልታ ወስብሐት ለእግዚአብሔር።